በመሰረቱ አዲስ ኪዳን የተተረጎመበት መንፈስ ራሱ ከባድ ነው። ኢትዮጵያ ውስጥ ብዙዎች ስላስደመሙ ማስደመም የማይችሉ አካላት ብዙ ስላስባለ ዋው ማለት አልቻል። ግርም ነው። አለቀስኩ። ይንቀርሳል። ዕብራውያን 11 አቤልም ከቃየን ይልቅ የሚበልጥ መስዋዕት በእምነት አቀረበ፣ እግዚአብሔርም ስለ መስዋዕቱ መሰከረለት። ሞቶም ሳለ መስዋዕቱ እስካሁን ድረስ ይናገራል። የሚበልጥ መስዋዕት ማቅረብ። ከዚህ በኋላ መስዋዕታችን ይታደሳል፣ አቀራረባችንም ይታደሳል። ባክ ቱ ዘ ኦርጅን ወደ መጀመሪያው ወደ ጥንቱ መስዋዕት አቀራረብ እንመጣለን የማያሸተው መስዋዕት ካንተ፣ የማያሸተው እልልታ ከቤትህ፣ የማያሸተው መስዋዕት ካንተ አይወጣም። እግዚአብሔር ፈገግ የሚልበት ደስ የሚልበት መስዋዕት ከእናንተ ቤት ይቀርባል። ዮሐንስ ራእይ ምዕራፍ አምስት ቁጥር አስር መጽሐፉን ትወስድ ዘንድ ማተሞቹን ትፈታ ዘንድ ይገባል ይዘሃልና በደምህም ለእግዚአብሔር ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ አሕዛብም ሁሉ ሰዎችን ዋይተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው። የተገባው ስለ አምላክነቱ ብቻ ሳይሆን፣ ካንተ መሰዋዕት በፊት እሱ ተሰውቷል። የተሰዋልህ ነው ሰዋልኝ የሚልህ የተሰዋልህ፣ የታረደልህ ኢየሱስ። እምባውን አደለም የሰጠ ደሙን ነው። መጀመሪያ መስዋዕት ይገባዋል ከማለት ነው የሚጀምረው። መጀመሪያ ጭብጨባ ይገባዋል ከማለት ነው የሚጀመረው። ምን ነው የተለየ አፍ በኖረ? ምን ነው የተለየ እጅ በኖረ? ምን ነው እግዚአብሔርን ሳይጨበጭብለት ከዚህ ጎኔ በኩል ወጣ ብሎ የሚያጨበጭብ እጅ በለሆነ? ለእንትና ባጨበጨብኩለት፣ ለምን አጨበጭባለሁ? ለቀበሬ ባጨበጨብኩ፣ ለእንትና ለምን አጨበጭ ለእግዚአብሔር፣ ምን ነው የተለየ እጅ በኖረ? ምን ነው ክቡር እንትና ባልኩበት አፌ እግዚአብሔር ክቡር ነህ በዚሁ አፍ ምን ነው ባላልኩ ይደረጋል እንትናን እወድሻለሁ ባልኩበት አፍ እግዚአብሔርንም እወድሃለሁ ስለው በዛው አፍ ምን ይደረጋል። ሌላ አፍ አልሰጠኝ። ግንስ ሌላም አፍ ባይሰጠኝ ይህንን አፍ ግን በቅንነት ለሱ እንደሚገባው አውቄ እጠቀምበታለሁ። ክብር ይገባዋል፣ እልልታ ይገባዋል፣ ጭብጨባ ይገባል። ታርዶልና ከነገድ ከቋንቋ፣ ከህዝብ እግዚአብሔር እግዚአብሔር ቤት ስትመጣ የምትመጣበትን አስተሳሰብ መታደስ አለበት። እልልታ የምታቀርብበት መታደስ አለበት። ከውስጥ የጀመረ ታድሶ ታድሶ ከውጭ አይጀምርም። ታድሶ ከውስጥ ነው የሚጀምረው። ከውስጥ የጀመረ ማንን እንደምታመልክ ለማን እንደምታሸበሽብ፣ ለማን እልልታ እንደምሰጥ እጣን ለማን እንደሆነ ስሰጥ ለማን እንደምሰጥ የምታውቅ ስታጨበጭብ ለማን እንደምታጨበጭብ የምታውቅ ሰው ስታከብር ከጀርባ ያለውን እግዚአብሔርን እያከበርኩ ነው የሚል ስብዕና ያለው የታደሰ አንድ ሰራዊት ይገነባል። ለእግዚአብሔር በታደሰ የሚበልጥ ደስ የሚያሰኘውን አምልኮ ከዚህ ቤት ይወጣል። መዝሙር 50 ቁጥር 7ና 8 ሕዝቤ ስማኝ ልንገርህ፣ እስራኤልም ስማኝ ልመስክርብህ። አምላክስ እኔ አምላክ ነኝ። ሚግርም ነው አለቀስኩኝ ቃልሳ ሰማኝ፣ እስራኤል የኪዳን ህዝብ አድምጠኝ። አምላክስ እኔ አምላክ ነኝ። ባይዘዌ ለሙሴ ማን ብዬ ልንገራቸው ባለው ጊዜ እኔ እኔ ነኝ አለ። እኔን ዲፋይን የማደረገው በሌላ አይደለም አለው። እኔን ዲፋይን የምደረገው በራሴ ነው አለ። እኔም ብዬ ወደ ማን ልጠቁም አለ እኔ እኔ ነኝ አለ። እኔ እኔ ነኝ ማለት የሚችል አንድ ነው። የሰራው ጌታ እግዚአብሔር ይባላል። እሱ አምላክህ ነው። ልባርካችሁ። ከእግዚአብሔር በላይ ቀልባችሁን የያዘ ዛሬ ይሰበር። አቴንሽናችሁን የያዘ የምትደነቁበት ከእግዚአብሔር በላይ የምትገረሙበት ነገር ከሕይወታችሁ ይጠረግ። አምልኮ ከእሱ ነው የሚጀምረው። ብዙዎች ስላስደመሙ ማስደመም የማይችሉ አካላት ሚሊየን ስላስደመመ የሆነ ሰው ስላስ ብዙ ስላስ ባለ ዋው ማለት አልቻልክም። ዘመኔን ግን ምባርክ እግዚአብሔር ብቻ በዘመን ያስደመመ መደነቂያን እጣው እኔ እኔ ነኝ ለመስክር። እስራኤል አንተ ባትናገር እኔ ልናገር የተሰራው ባትናገር ሰሪው ላውራ። እኔ አምላክ ነኝ ስለ ቁርባንህ የምዘልፍህ አይደለው። የሚቃጠል መስዋዕትህ ሁልጊዜ በፊቴ ነው። ስለ መስዋዕትህ አልዘልፍም። ልባርክ ነው ዛሬ ህዝቤን። አንዳችሁም እግዚአብሔር ስለ መስዋዕታችሁ አይዝለፋችሁ። እስራኤል ሆይ መስዋዕት ስታቀርብልኝ የምወቅስ አይሁን ስሰጠኝ ስትሰዋልኝ ቁርባን ስታቀርብ አሁኔ ቁርባን መሆኑ ነው የምልህ አይሆንብህ። አላየሁትም መስዋዕትን ብዬ አንገቴን በመስዋዕት ላይ የማዞርብህ አይሆንብህ። ቀጥታ ስታመጣው የማሸታው፣ የምደሰትበት አቤት ቁርባን ቀረበ አቤት መስዋዕት ቀረበ የምልህ ህዝብ ያድርግን የሚለው እግዚአብሔር ይሆንባችው። ዛሬ በቤትዋ ተመለኩ ይበልሽ። ዛሬ በሱ ከበርኩ ይበልህ። ከሆነ ቢሮ የምስጋና ደብዳቤ ሰርቷል ተብሎ ሲሰጥ ከምትሰማ ፌሽታ በላይ እግዚአብሔር ተቀበልኩት ባለው መስዋዕት ደስታ ወደር የሌለው ጥግ የያዘ ይሁንል። መስዋዕትን ሳክሪፋይስ ይለዋል። መስዋዕት ማለት ሳክሪፋይስ ማለት ነው። በግሪኩ ደግሞ ታይሴ ይለዋል ታይሴ የሚለው የቃል ትርጉም ቀጥታ የምትወደውን ባንተ ቤት ቫልዩ ያለውን ዋጋ ያለውን ነገር የምትወደውን ምራጩን አይደለም ትርፉን አይደለም ምራጩን ትርፉን አይደለም። ታይሴ የሚለው የምትወደውን ባንተ ቤት ቫልዩና ዋጋ ያለውን ለምትወደው አምላክ በሚወደው መንገድ በሚወደው መንገድ በወደድከው መንገድ ታይሴ ሳክሪፋይስ በምትወደው መንገድ አይሆንም፣ በሚወደው መንገድ፣ በሚወደው ስርዓት በኩል ማቅረብ ነው። ከዚህ በኋላ የታደሰ አምልኳችን ለእሱ ሲቀርብ በተሰማን በኩል ሳይሆን በተሰማው በኩል ይቀርብለታል። በወደድከው ሳይሆን በወደደው መልኩ ይቀርብለታል። በፈለግከው ሳይሆን በፈለገው መልኩ ይቀርብለታል። መሥዋዕት አቅራቢው አንተ፣ መሥዋዕት የሚቀርብለት እሱ። መሥዋዕቱን ስታዘጋጅ ሊመቸው ይችላል፣ ሊፈልገው ይችላል፣ ይሄ ሊቀበልኝ ይችላል ባልከው አንተ አቅራቢው የሚቀርብለትን አምላክ በወደድከው መልክ ሳይሆን፣ የምታቀርብለት እንደዚህ ነው። ዲዘርቭ የሚያደርገኝ የምፈልገው በዚህ በዚህ በዚህ በኩል ነው ባለው፣ ካሁን በኋላ ለአምላክ መስዋዕት ይቀርብለታል። አልተሰማኝም። አምላክ እኮ ማንኛውንም ቡቱቱ ይበላል። እንደናንተ መሰላችሁ? እናንተ እኮ ናችሁ እንደዚህ እንደዚህ የምትሉት እንጂ እሱ እኮ ይሰማኛል እንደፈለግኩ ብሆን ያየኛል። እሱ የልብ አደል ባልከው አደል የሚቀርብለት አማረኝ ወደድኩት ባለው መልክ ታድሶን ስናመጣ እንደተሰማው እንድንሆን ሳይሆን እንደተሰማው እንድትወለሱ ልናዘጋጅ ነው። ትዝ ይላችኋል፣ ያዕቆብም ለአባቱ ለይስሐቅ እንዲመርቀው ምግብ ሲያዘጋጅ አባቴ ይስሐቅ እንደሚወደው ና ያላት ለእናቱ እናቱም እኔ አቃለው አባት ይስሐቅ እንደሚወደው ነው እንጂ ያለው። ያዕቆብ እንደተሰማው አልከተፈውም እንደተሰማ እየከተፍ ከምትኖርበት ዘመን ያበቃና እንዳማራው የሚበላበት እንዳማራው የሚያሸትበት እግዚአብሔር ወደድኩት ባለው መንገድ የሚያቀርብለት የተአድሶ አምልኮ የማትዘለፍበት መስዋዕት ከዚህ ቤት ያርጋል ሰራዊት ዶክተሩ ሲመጣ እንደተሰማው ስናስተናግደው፣ ይህ ቤት የአምላክ ቤት መሆኑ ቀርቶ ኢንቨስተሩ ሲመጣ እርሶ አይነሱ፣ እሱ ይቀመጡ ስንል የፋቁም ጥርሳቸውን ጆሮአቸውንም እንደፈለጉ እያረጉ አምላክ አደለ እንደ የሚመለከው እንደፈለግኩኝ፣ የቁጭ ልበት ይህ ቤት እኮ ያንተ ስሜት ማስተናገጃ ቤት ሳምሶንና እትየን አባዬንና ማሚዬን እንደፈለግን የምናስተናግድበት ቤት እኮ አይደል። ይህ ቤት እኮ ክብር የሚገባው ክብር የሚወስድ እስትንፋስን የያዘ የነገ ፍጻሜን የያዘ አንድ ታላቅ እግዚአብሔር የሚከብርበት ቤት ነው። እኔ እኮ ስድስት ልጅ ነው ያለኝ የልጅ ልጅም አለ እና ምን እናርግ እንኳን እግዚአብሔር አያት አደረገ። ይሄ ቤት ግን ክብር ለሚገባው ክብር የሚገባበት ይሄ ቤት ግን የሚመለከው የሚመለክ የተራበ ምስኪን አይደለም። ታቦቱን በፈለግከው ጭነህ በፈለግከው በኩል ስታመጣለት አለት ከፊልስጤም ይምጣ እንጂ በመፈለገው ይምጣ የሚል አይደለም። ማንገዶት እግዚአብሔር ከፈለግ እኮ የፊልስጤምን መንደር የእስራኤል መንደር ያደርገዋል። አላየም እንዴ ዳጎኑን ሲሰብረው? እዛ ሙኖ ኮ ሀያል ነው። እዛ ሙኖኮ ትልቅ ነው። እዛ ሙኖ ኮ ዳጎን ሰባሪ ነው። እዛ ሙኖኮ የአማልክት አምላክ ነው። የግዱ ሰዱኝ ፊልስጤም ሰፈር ስላለሁ እንደምንም አንከብከባችሁ አውጡኝ እኮ አለብለም ያለው። ከፈለገ እኮ ሰብሮ ዳጎንን የፊልስጤምን አምላክ አሰግዶ በፈለገው መልክ ይመጣል። እግዚአብሔርም ወዲያው ለዳዊት መጣ። በፈለግከው ነው እንደምታቀርበው በፈለግኩት እንጂ ስርዓት አለኝ እኮ መንገድ አለኝ እኮ የምታቀርብልኝን ጥረሻት ሁሉ መባላ ነኝ እንዴ? አኩርፈ መጠ ልልልልልል ያልከኝን ሁሉ አግበስባሽ ነኝ እንዴ የተሰማን ቆራርፈ ተጣል ተመጠ ሶስተኛው ያለው ሰውዬ አይመቸኝም አትመቸኝም ያልክ አምልኮ የምታቀርብበት ቤት ነው መጀመሪያ ጨርሰው እንጂ መጀመሪያ ያንተን እኮ የራበው ለማኝ አግበስባሽ አይደለም እኮ እግዚአብሔር ንጹህ ነው ንጹህ ይፈልጋል ታይሴ ለሚወደድ የምትወደውን በወደደው መልክ አቅረብ አምልኮ ሳክሪፋይስ ነው ሳክሪፋይስ ማለት ደግሞ መሰዋት አምልኮ ወይም መስዋዕት ተመችቶ አይሆንም ቀይ ካርፔንት ተነጥፎልህ አይሆንም ምቾትን ያስለቅቀሃል የምትፈልገውን ኮንፈርት ዞን ያስለቅቀሃል ለምን ለሱ የምትሰዋው ከሆነ እኔ የሚመጀኝ ቁጭ ብዬ ነው ብለ ቁጭ ብላ መነሳት ካለብህ መነሳትን አምጥተ መንበርከት ካለብህ ሰክሪፋይስ ነዋ ምንም እኮ እንዲነኩ አይፈልጉም እኮ መስዋዕት ሲያቀርቡ ስለዚህ በወደድከው መልክ ቀርቦ ታይሴ የለም በፈለከው መልክ አቀርበ መስዋዕት የለም። በመሰረቱ አዲስ ኪዳን የተተረጎመበት መንፈስ ራሱ ከባድ ነው። ኢትዮጵያ ውስጥ ለቀቀበል ነው፣ እንደፈለክ ነው፣ ይረዳኛል ነው፣ እንደ ሰው አይደለም ነው። ስለዚህ በወደድከው መልክ የምታቀርበው አይደለም። አንዱ መታደስ ያለበት እኛ ወደነዋል ሳይሆን አምላክ ወዶታል። አሁን እኮ ችግሩ መመስል ራሱ ስናድግ የወደድነውን ሳይሆን የወደዱን ነው ያበሉን ኢትዮጵያ ምግብ ብትል የወደድከውን በልተህ አትወጣም። ለምሳሌ ነጭ ሽንኩርት የሌለው ብትል፣ አንተ የወደድከው አይደለም የሚቀርብልህ። ኪችን፣ ያለው ወጥ ቤቱ ነጭ ሽንኩርት ይወዳል ጥሩ ነው ብሎ ይጨምርልሃል። የሚያበላ ወጥ ቤቱ እንጂ መች በልተህ ታውቃለህ? ቂቤ ያለው ስትል ቂቤ ለኮሌስትሮል ጥሩ አይደለም ብሎ አሳንሶ ያመጣብሃል። መች በለው ቃሪያ አልፈልግም ካል ቃሪያ ጥሩ ነው ያጣፍጣል ብለው ይጨምሩባል። መች በልተህ ታውቃለህ የወደድከውን ጥሩ ነው ብላ ተብለህ እኮ ነው። ከልጅነት የበላው ብላ እኔንም አቀው ብላ ተብለን የበላው። አሁንም ያስተዳደግህ አምልኮ ላይ መጣብህና እግዚአብሔር አረ እንደዚህ አልፈልግም ሲል ብላ ትለዋለህ። አረ እንደዚህ ብላ አሁን እግዚአብሔር ከፈለገው እንዲቆረጥለት ምን ያርግልን? ቪዛ ይምታለ። ቪዛ ሲመታለ፣ አንተ አትቻለም። ሚስት ከሰጠ በቃ ቸርቹን የሆነ ነገር ታደረገዋል። ስትባርከኝ እሰዋለሁ አለው ብለ ከሆነ ጥሩ ምክር ልምከረ ጥቅብ ያለ በረከት ውስጥ የገቡ ሀገሮች እጃለሁ። ምድራቸው ተፈጥሮ አይመስልም፣ የሰሩት ነው የሚመስልህ። በጣም የተባረከ ሀገር እጅ አለው፣ አያመልኩም በሩ ሲከፈት ነው ማመልክ ብለህ ከሆነ ትሳሳታለህ። እሱ በምድረ በዳ ነው መስዋዕት የለመደው። ችን ብታረግልኝ ኑሮ እንዴት እንደማደበላልቀው ቸርቹን አሳየ ነበር ያላችሁ አታሳዩንም። አሁን ጀምር፣ የወደድከውን ተውና የወደደውን አቅርብ። እንደተሰማህ ተውና እንደተሰማው አቅርብ። በወደድከው መልካር ለማምልኮ የሚቀርበው እሱ መራጭ ነው። ተፈልክ ምን ታረግልኛለ? የአውራ በጎች በሺ ተራሮች ላይ የኔ ናቸው ነው የሚል ልቀበል ብዬ እንጂ ከዚህ ድንጋይ መስዋዕት እቀበላለሁ ነው የሚል ዛፍ ያንቀሳቀሳል ለአምልኮ እግዚአብሔር። ስለዚህ የመጀመሪያው የተሳሳት ነው፣ አምልኮ በኛ መንገድ እንጂ በሱ መንገድ አይደለም። መስዋዕት ከትርፍህ ሲመችህ አይደለም። ስትሪል መስዋዕት አቅርብና እግዚአብሔርን ፈትሸው። ባነበብኩት ክፍል ላይ በመዝሙረ ዳዊት በአምሳኛው ምዕራፍ ላይ በቁጥር ስምንት ላይ እኔ አምላክ ነኝ አለና በመስዋዕት የምዘልፍህ አይደለሁም ያለ እግዚአብሔር። በመስዋዕቱ ያልተዘለፈ ትውልድ ምን ሆነለት? ሃምሳ 14 እና 15 ሂዱና አንበቡ። በመስዋዕቱ እግዚአብሔር ሲደሰት ለእግዚአብሔር የምስጋናን መስዋዕት ሰዋ፣ ለልዑል ስለትህን ስጥ። ከዛስ በመከራ ቀን

ምን አለ? እግዚአብሔር በመከራ ቀን ጥራኝ፣ በለቅሶ ቀን ጥራኝ። እግዚአብሔር በደስታ ቀን ጥራኝ ለምን አይልም መሰለ? በሀብት ቀን ጥራኝ ለምን አይልም መሰለህ? ሀብትማ ስልጣንህማ የምትከበብበት ወራት ነው። አንቱ አንቱ የምትባልበት ወራት ነው። እዛ ላይማ ማን እንታጣለህ? እዛ ላይማ ማን ይርቀሃል? እዛ ላይማ ማን ይሸሻል? ነገር ግን ማንም በማይመጣበት የመከራ ወረራይ እግዚአብሔር በዚያን ጊዜ ይመጣል አለኮ አጀብ የሌለበት ቀን አለኮ እንትናዬ የማትባልበት ማትባልበት ቀን አለ። አለኮ ጋሼ የማትባልበት ቀን አለ። የዛን ጊዜ ማመሰል የሚመጣው በመከራ ቀን ጥራኝ ያለው የሠራው ጌታ እግዚአብሔር መቼ ይመጣል አልመሰለ በመከራ ቀን ይድረስላችሁ። ሃምሳ ቁጥር ሁለትን ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። ልባርክ ዛሬ ከክብሩ ውበት ከጽዮን ይምጣልህ፣ በፈለግከው አቅጣጫ ይምጣልህ! እግዚአብሔርን ለሚጠሩት ሁሉ ቅርብ ነው፣ ባለጸጋም ነው። ሲመጣ እኮ እግዚአብሔር ብቻውን አይመጣም፣ ከብልጽግናው ጋር ነው ይመጣው። ለምሳሌ ስትታመም ዶክተር ጥራ ምንድን ነው ይመጣል? ዶክተር አሁን ስትታመም ዶክተር ቢመጣ በቃ ዶክተሩ እኮ ነው የመጣው። መድኃኒት የመጣ ምስል እንዴ ዶክተሩ ነው የመጣው። መጦ፣ አይቶ፣ ከሽንትህ ከደምህም ወስዶ አስመርምሮ፣ እሱም አውቆት መድኃኒት አዞ ነው ፈውስህ። እግዚአብሔር ሲመጣ ገና ምርምሮ፣ አይደለም ኦሬዲ ፈውስ መጣ። ይህ ሃምሳኛው ምዕራፍ ሲዘጋው ዳዊት በሀያ ሶስተኛው ቁጥር እንደ በዚህ ብሎ ዘጋው። ምስጋናን የሚሰዋ ያከብረኛል። የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ በዚያ አለ። ኦሬዲ በመስዋዕት ውስጥ መውጫ አለ። ስታቀርብ ዓይኔ ይከፈታል። በረከት እዛ ውስጥ አለ። የት ውስጥ? መስዋዕቴ ውስጥ ክርስቲያን መስዋዕት ላንተ ትልቅ ነው፣ ለችግር መፍታት። እዚህ ቤት የገባችሁ ጴንቴዎች መስዋዕት ልታቀርቡን የመጣችሁት ከስር ከመሰረትህ ስትለቀክ ከግብፅ ምድር ያምልከኝ ተብለ የተለቀክ ፍቱት። ያምልከኝ የተባልክ ጴንቴ የትሙን በልጽግ የፈለክበት ግባ። መስዋዕተ እግዚአብሔርን ካቆምክ ጉድ ነው። ዝማሬ መዝናኛ አደለም። እሁድ የመጣሁት ልሰዋ ነው። እናንተ ለመስዋዕት ጊዜ የሌላችሁ በወር አንዴ መዘመር እንኳን የማችሉ አፋችሁን ማንቀሳቀስ የማችሉ አስራታችሁን በትክክል መስጠት የማችሉ የመቃጠል መስዋዕት በርን ሳክሪፋይስ ሁለትንም ይዘው የመቃጠል መስዋዕት ገንዘብንና አምልኮተ እግዚአብሔርን ወደ ላይ ማቅረብ ነው። ዝማሬን፣ እልልታን፣ ምስጋናን ታቃጥለዋል። ላታየው ያቃጠልከውን ወረቀት ድሮ ሁለት አይነት ነገር አለ ይሉኛል። ኬሚካል ቼንጅ እና ፊዚካል ቼንጅ። ፊዚካል ቼንጅ በወረቀት ላይ የቅርጽ ለውጥ ነው። ኬሚካል ቼንጅ ግን የመቃጠል ወረቀቱ ወደ አመድነት ሲለወጥ ነው ይሉናል፣ ሲያስተምሩን። የሰጠው ገንዘብ በእግዚአብሔር ፊት የጨሰ የተቃጠለ ነው። አቤልም ከቃይል ይልቅ የሚበልጥ መስዋዕት አቀረበ። አንድ ቤት ሁለት ልጆች ተበላለጡ። የአንድ አባት ልጆች የአንድ እናት ልጆች። የሚበልጥ መስዋዕት እመነኝ፣ መስዋዕት ካንተ አጠገብ ካለው ሰው አንዱ ይበልጣል። አቤል አቀረበ